አሐቲ ድንግል በአባ ገብረኪዳን ግርማ ክፍል ሰባት ይህችም አብርሃም ዮርዳኖስን ተሻግሮ መልከጼዴቅን ማግኘቱ መልከጼዴቅም ለአብርሃም ጽዋዓ በረከትን መስጠቱ፣ አብርሃም አሸንፎ ሲመለስ ዮርዳኖስን ተሻግሮ መልከጼዴቅን ማግኘቱ፣ ኅብስተ አኰቴት ሰጥቶ አብርሃምን መባረኩና አብርሃም ለመልከጼዴቅ አስራት መስጠቱ ናቸው። ክህደትን በሃይማኖት አጋንንትን በእምነት ድል ነሥተው በስሙ የሚጠመቁ ሁሉ ንጉሠ ሰላም ክርስቶስን እንደሚያገኙት ሲያጠይቅ ነው። መልከ ጼዴቅ አብርሃምን በህብስትና በወይን መባረኩም ንጉሠ ጽድቅ ወሰላም ክርስቶስ በመብልአ ሕይወት ስጋውና በስቴ መድኃኒት ደሞ ዘርአ አብርሃምን በማክበሩ ይተረወማል። አብርሃም አስራት ማውጣቱም በልጅነት የከበሩ ሥጋውን ደሙን ተቀብለው ለባሲያነ ክርስቶስ የሆኑ ክርስቲያኖች አስራት፣ ጾም ወጸሎትን፣ ቅድስናን የመንፈስ ፍሬን ለንጉሠ ሰላም የማፍራታቸው ምሳሌ ነው። ይህንንም ሙሽራው ቤተ ክርስቲያን አውያን ጸገዩ ወዋቡ መዓዛ ወይኖችም አበቡ መዓዛቸውንም ሰጡ ብላ የዘመረችው ነው። መኃልየ መኃልይ ዘሶሎሞን ምዕራፍ ሁለት ከቁጥር 13። ለዚህ የአብርሃም ተስፋ ኪዳነ ምሕረት ምን በመሆን አገልግላለች ቢሉ መልከጼዴቅ ማለት ሁለት ትርጉም አለው። አንደኛው ንጉሠ ጽድቅ እውነተኛ ንጉሥ ማለት ሲሆን፣ ሁለተኛው የሰላም ንጉሥ ወይም የኢየሩሳሌም ንጉሥ ማለት ነው። እውነተኛ ንጉሥ ክርስቶስ ሲሆን ለዚህ ንጉሠ ጽድቅ ደግሞ የንጉሠ ሰላም የክርስቶስ ከተማ የእመቤታችን ናት። ስለዚህ ለንጉሥ ክርስቶስ ወዲህ መናገሻ ከተማው ወዲህ መንበሩ ናት ማለት ነው። በማኅፀነ ማርያም ያደረው ዘለዓለማዊ ንጉሥ መሆኑንና እርሷም መንበሩ መሆኗን ወይ ነግሰ ለቤተ ያዕቆብ ወአልቦ ማኅለቅት ለመንግስቱ በያዕቆብ ቤትም ላይ ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም። የሉቃስ ወንጌል ምዕራፍ አንድ ከቁጥር ሰላሳ ሦስት ያለውን የቅዱስ ገብርኤልን ብሥራት በእዝነ ልቡና ማስተዋል በቂ ነው። ለህብስትነቱ መሶበ ወርቅ ስትሆን ለመጠጥነቱ አይገን ሆና ትገኛለች። ስለዚህ ለአብርሃም በመልከ ጼዴቅ በኩል በምሳሌነት የተሰጠችው ተስፋ የተፈጸመባት እውነተኛ የቱሙዳዊ ቁርባን በቤታችን ኪዳነ ምህረት እንደሆነች የታወቀ የተረዳ ሆነ ማለት ነው። እንዲህም ከሆነ በዚህ ግብሯ ልትመሰገን ይገባታልና እውነቱን ከአባቶቻችን ጋር አብረን ምስጢሩን በምስጋና እንገልጠዋለን። መሶበ ወርቅ እንተ መና አንቀጸ አድሃኑ ረስያ አንተ እልባቲ ረስያተ አንጺሁ ስጋ አደረ ለአሊሃ ለመና ለክርስቶስ መሶበ ወርቅ የሆነች የድህነት በር ያደረጋት ነውር የሌለባት ስጋዋን በንጽህና ጠብቆ ያደረባት ይህቺ ማርያም ናት ሲል ነው ቅዱስ ያሬድ። ጾመ ድጓ ዘበዓላ ማርያም ስብሃት ለኪ እምዘበዓላ አነ ስጋ ወልድኪ ወእምዘ ሰተይነ ደመ መሲሕኪ

አባ ጊዮርጊስ እንዲህ ማለቱ በሌላ ክፍል ላይ አንቀጸ ብርሃን በሙዳየ ቅዱስ ቁርባን መቤቴ ሆይ የቁርባናችን ሙዳየ መናነሽ እንዳላት የቁርባናችን እናት ነሽ ሲላት ነው። እግዚአብሔር ለአብርሃም እንዲገዘር አዞታል። ይኸውም የተገዘረ ሁሉ የአብርሃም ልጅ የእግዚአብሔር ወገን እንደሆነ በዚህ ይታወቅ ዘንድ የተሰጠ የእምነት ምልክት ነው። አሁን ደግሞ በአብርሃም ግዝረት ፈንታ በአብ በወልድ በመንፈስ ቅዱስ ስም ተጠምቆ በስላሴ ከሥጋና ከደም ሳይሆን ከእግዚአብሔር መወለድ ነው። የዮሐንስ ወንጌል ምዕራፍ አንድ ከቁጥር 12 ገላትያ ምዕራፍ 6 ከቁጥር 15 አስቀድመን እንደተናገርን ሰው ሲገዘር ሃይማኖቱ በእግዚአብሔር ርስቱ የአብርሃም ይሆናል። የአብርሃም ዘር የአብርሃም ልጅ ይባላል። አሁን ደግሞ ክርስቶስ በደሙ መሰረታት ቤተክርስቲያን በስሙ ስንጠመቅ እርስታችን እግዚአብሔር ይሆናል ማለት ነው። ዝንቱ ውእቱ ርስቶሙ ለክርስቲያን ወከፍሎሙ አሃቲ ሃይማኖት ወአሃቲ ጥምቀት ወስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ አሃዱ እሙንቱ በመለኮት የክርስቲያን እርስታቸው ድልፈንታቸው ይህ ነው፤ ይኸውም በመለኮት አንድ በአካላት ሶስት በሆኑ ልዩ ሶስት በሚባሉ በአብ፣ በወልድ፣ በመንፈስ ቅዱስ ስም አምኖ መጠመቅ ነው። ቅዱስ ባስሊዮስ ዘቂሳሪያ ክፍል አምስት። እግዚአብሔር ሰውን ሁሉ ወገኑ፣ ሕዝቡ ለማድረግ ሲሻ ከሰው ወገን አብርሃምን በምክንያት እንደተጠቀመ እንዲሁ በባሕርየ ሰብዕን ነገደ ሰብዕን ከፍዳ ከመርገም አውጥቶ በጥምቀት ወገኖቹ ያደርገን ዘንድ በመጣ ጊዜ እናቱን ምክንያተ ድሂን አደረገ። በአብርሃም የተጀመረ ግዝረት እስራኤልን የእግዚአብሔር ወገኖች እንዳደረጋቸው በአዲስ ኪዳን አስቀድሞ እናቱ ድንግል ማርያምን በመንፈስ ቅዱስ ከመርገም ጠብቆ እንዳይኖርባት አንጽቶ ምልዕተ ጸጋ አድርጎ ስጋዋን ለብሶ አስቀድሞ እናቱን ምልዕተ ጸጋ አደረጋት። በኋላ እኛም እስመ እምተርፈ ዚአሁ ንህነ ኩልነ ነሳአና ጸጋ በዲበ ጸጋ፣ እኛ ሁላችን ከሙላቱ ተቀበልን በጸጋ ላይ ጸጋ ተሰጥቶናልና የዮሐንስ ወንጌል ምዕራፍ አንድ ከቁጥር 16 በግዝረት የእግዚአብሔር ሕዝቦች የሆኑ ሁሉ የአበ ብዙሃን የአብርሃም ልጆች ናቸው። በጥምቀት የስላሴ ልጆች የሆን ሁሉ የእመቤታችን የብዙሃን ማርያም ልጆች ነን። እግዚአብሔር አብርሃምን ከሀገሩ ሲወጣ ጀምሮ በአምደ ደመና እየሆነ አብርሃም በሚሰማው ድምፅ ያነጋግረው ነበር። የቃል መገለጥንም ይገልጥለት ነበር። በአካል የሚገለጥበት የፈቀዳት ዕለት በደረሰች ጊዜ ግን ከዕለታት በአንዳቸው ከዛፍ ስር ተቀምጦ ሳለ እግዚአብሔር በአካል ተገለጠለት። ዘፍጥረት ምዕራፍ 18 ከቁጥር 1 ወደ ቤቱም ገባለት። ይህም ሚስጥር ፍንትው ብሎ የሚታይ የአዲስ ኪዳን ምልክት ነበር። በድምፅ ያናገረው የነበረ እግዚአብሔር ፍቃዱ በሆነ ጊዜ በቤቱ እንደተገለጠለት፣ በነቢያት በትንቢት ይናገረን የነበረ እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ከአብርሃም ቤት ከድንግል ማርያም ሰው ሆኖ ተገለጠልን። እግዚአብሔር በአብርሃም ቤት ተገለጠ እንጂ በዙሪያው በነበሩ ሰዎች ቤት እንዳልታየ፣ እንዲሁ ተቀዳሚ ተከታይ የሌለው ያው አካላዊ ቃል እግዚአብሔር የነሳውን ሥጋ ከአብርሃም ቤት ወይም ሌላ አካልን ገንዘብ አላደረገ። መምህራችን ንዋየ ሕሩይ ቅዱስ ጳውሎስ እንዲህ ሲል እንዳስተማረን የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ዕብራውያን ምዕራፍ ሁለት ከቁጥር 14። ከቤቶች ሁሉ የአብርሃም ድንኳን ለእግዚአብሔር መገለጫነት የተገባች ሆነች። ከሴቶች ሁሉ ይልቅ ድንግል ማርያም ለእግዚአብሔር እናትነት የተገባት ሆና ብትገኝ ቡርግት አንቲ እም አነስት ከሴቶች ተለይተሽ የተባረክሽነሽ የምንላት ኪዳነ ምሕረት ሆነች። በአብርሃም ቤት አንድነትና ሶስትነት ተገለጠ። በእውነተኛይቱ የአብርሃም ቤት በድንግል ማርያም አምላክን መውለድ የእግዚአብሔር አንድነት ሶስትነት በጎላ በተረዳ ተገለጠ። ባለ በጎ ዜና ቅዱስ ገብርኤል እንዲህ እንዳለ፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። የሉቃስ ወንጌል ምዕራፍ አንድ ከቁጥር 35። በዚህ ላይ ሦስቱም አካላት ተገልጠዋል። መንፈስ ቅዱስ በስሙ የተጠራ ሲሆን፣ አብ ደግሞ ልዑል ተብሎ ተገልጧል። ወልድም ኃይል ተብሎ ተገለጠ። ክርስቶስ የአብ ኃይል መባሉን ቅዱስ ጳውሎስ ክርስቶስ ኃይለ እግዚአብሔር ውእቱ፣ ክርስቶስ የእግዚአብሔር ኃይል ነው ሲል ገልጦታል። ቅዱስ የእግዚአብሔር ልጅ በሚለው ውስጥም አንድነት ሦስትነት ተገልጧል። ይህንንም ሊቃውንት ሲተረጉሙት ከአንቺ የሚወለደው ቅዱስ ቅዱስ ቅዱስ ተብለው ከሚመሰገኑ ከሦስቱ አካላት አንዱ አካል ወልድ ነው ይላሉ። በተምህርትም ራሱ ወልድ አባቴ እኔ መንፈስ ቅዱስ እያለ በማስተማሩ የገለጠ ሲሆን፣ አንድነታቸውን ኩሉ ዘቡ ዘአቡየ ዚአየ ውእቱ የአባቴ የሆነ ሁሉ የእኔ ነው እያለ አስተማረን። በሦስቱም ስም አካልና አንድ ጌትነት አምነን እንድንጠመቅም በአብ በወልድ በመንፈስ ቅዱስ ስም አጥምቁ ብሎ ቡሩካን ሐዋርያትም አሰማራቸው። ለዚህ ሁሉ መገለጥ እውነተኛይቱ የአብርሃም የኪዳን ዛፍና ቤት እመቤታችን ማርያም ናትና ኪዳነ ምሕረት ተባለች። የአብርሃም ቤት የኢስሐቅ ልደት፣ ለፍጻሜው ግን ይስሐቅ አምሳል የሆነለት በትንቢት የወልድ እግዚአብሔር ልደት የኪዳን ቀጠሮ ተቀጠረባት ተስፋ ትንቢት ተሰጠባት ያችን ቀንም አብርሃም በትንቢት መነጽር አያት በእውነተኛ ይቱ የአብርሃም ቤት በድንግል ማርያም ግን የተስፋው ኪዳን ተስፋ ተፈጸመ ተስፋችን ኢየሱስ ክርስቶስ በእርሷ ሰው ሆኖ ተገልጧልና ያንንም ባለቤቱ አብርሃም አቡክሙ ተመናየ ከመሪያአ ስለዚያ ረአያህ ወተፈሳሐ አብርሃም አባታችሁ የእኔን ቀን ሊያይ ተመኘ አይቶም ደሳለው ብሎ አስረግጠለን ጌታ የእኔን ቀን ያላት ጽንሰቱ፣ ልደቱ፣ ጥምቀቱ፣ ስቅለቱ፣ ሞቱ፣ ትንሣኤውና ከምስዓቱ በኋላ ጻድቃን ከእርሱ ጋር ለዘላለም ነግሰው የሚኖሩባት ዘላለማዊት በክርስቶስ ፀሐይነት ጸንታ የምትኖር የማትቆጠር ዘመንን ነው። ይህን ደግሞ ቅዱስ ቄርሎስ ፈትፍቶ እንድንጎርሰው አደረገን። አብርሃም በመምሬ አድባር ዛፍ ስር ሦስት ሰዎችን አየ። በዚያም የብዙዎች አባት ይሆን ዘንድ እንዳለው ቃል ኪዳን ተቀበለ። ይህ የሚፈጸምበት ብቸኛው መንገድ በክርስቶስ ሃይማኖት አምነው በስሙ ተጠርተው በሚድኑ አሕዛብ ነው። አብርሃም አባታቸው፣ ፊታውራሪ፣ የጽድቅ አበጋዛቸው ሆኖ በመንግሥተ ሰማይ ከእርሱ ጋር በእርሱ እቅፍ ተቀምጠው የክርስቶስ ወገን የሆኑት ሁሉ በጎ ስጦታን ይሳተፋሉና ። ስለዚህ ነገር ጌታ አብርሃም አባታችሁ የኔን ቀን አይቶ ደስ አለው አለ። ሲቲ ሲሪያል ኦፍ አሌክዛንድሪያ ኦን፣ ጎስፐል ኦፍ ጆን 6 1 የሉቃስ ወንጌል ምዕራፍ 16 ከቁጥር 22 እንዲሁም የዮሐንስ ወንጌል ምዕራፍ 8 ከቁጥር 56 ለልደተ ክርስቶስ በሃይመተ አብርሃም የተመሰለች ኪዳነ ምሕረት እመቤታችን ማርያም ለክርስቶስ መስዋዕትነት ደግሞ በፀ ሳቤቅ አምሳል ለአቡነ አብርሃም ተገልጣለታለች። ይስሐቅን ያዋጀው ንጹሕ በግ በአንደበቱ ሐሰት፣ በሰውነቱ ክፋት የሌለበት በመለኮቱ ካለመመለክ ከመለየት ከትድሃሩ ንጹሕ የሆነ በጋ መድኃኒት ክርስቶስ ነው። ይህ ንጹሕ በግ የመጣበት ነጭ ሐረግ ደግሞ እመቤታችን ናት። በዚህም የንጹሕ ወይፈን እናት አዳስት አዋ ኪዳነ ምሕረት እንደሆነች አወቅናት። አብርሃምም ዓይኑን አነሳ በኋላውም እነሆ አንድ በግ በዱር ውስጥ ቀንዶቹ በሕፀሳቤቅ ተይዞ አየ። አብርሃምም ሄዶ በጉንም ወሰደው በልጁ ፋንታ መሥዋዕት አድርጎ ሰዋው እንዲል ዘፍጥረት ምዕራፍ 22 ከቁጥር 13 ይሳ ቀን የዋቸው የተሰወው በግ ሲሆን፣ ነገር ግን በፀሳ ቤቅ ታስሮ መታየቱ ለከንቱ አይደለም። ይልቁኑ ቤዛ ዓለም ክርስቶስ ነውር ከሌለባት የወይን ሐረ ከድንግል ማርያም መወለዶንና ለዚህ የተስፋ ፍጻሜ መካነ ተስፋ እርሷ መሆኗን ለማሳየት ነው። ወሶበ ነፀረ አብርሃም ወርአየ ናሁ አሃደ በግኣ ወኣሃውዘ ኣቅደንቲሁ በእፀሳቤቅ የሚለውን እስኪ ምላልሰን ሚስጥሩንን መርምረው። መጀመሪያ በእፀሳቤቅ የተያዘ አንድ በግ ምን ማለት ነው? ሰው የሆነ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ በስጋ ማርያም የተገለጠ ወልድ ዋህድ ማለት ነው እንጂ ሌላ ምንድን ነው? ዳግመኛም ከአብርሃም በግ በቀር ቀንዱ በእፀሳ ቤቅ ተይዞ መጥቶ የዋጀ ሌላ በግ ከቶ የለም። ከመድኃኔ ዓለም ክርስቶስ በቀርም ከሥጋ ማርያም ተገልጦ መሥዋዕት ሆኖ ዓለምን ያዳነን ሌላ ከቶ ማንም የለም። ከዚያች እፀሳ ቤቅ በቀር የይስሐቅን ቤዛ በግ ይዛ ይታየች። ሌላ ዕፀ ሳቤቅ የለችም። ንጽሕት በድንግልና ከሆነች ከነጭነቱ ሐረግ ከድንግል ማርያም በቀርም ንጹሕ መሥዋዕት ክርስቶስን የወለደችልን ሌላ ሴት የለችምና፣ ስለዚህ እርሷ ብቻ ከፍጥረታት ወገን ተለይታ ኪዳነ ምሕረት ተባለች። ከዚህ ሁሉ በኋላ አብርሃም እርስቱን በሳራ መቃብር አማካኝነት ገዛ። ለሳራ መቃብርነት የገዛት ምድር በአተ ካእበት ሁለት ክፍልናት። ቅድስት ሕግ ኦሪት እንዳለች አብርሃምም የኤፍሮንን ነገር ሰማ። አብርሃምም በቂጢ ልጆች ፊት የነገረውን አራት መቶ ሰቅል መዝኖ ለኤፍሮን ሰጠው። ብሩም ለመሸጫ ለመለወጫ የሚተላለፍ ነበረ። በመምሬ ፊት ያለው ባለድርብ ክፍል የሆነው የኤፍሮን እርሻ ለአብርሃም ጸና። እርሻው በእርሱም ያለው ዋሻው በእርሻው ውስጥ በዙሪያው ያለው እንጨት ሁሉ በኬጤ ልጆችና በከተማይቱ በር በሚገቡ ሁሉ ፊት ለአብርሃም ርስቱ ሆነ። ከዚህም በኋላ ኬብሮን በምትባል በመመሬ ፊት በከነአን ምድር ባለው እርሻ ባለደረብ ክፍል በሆነው ዋሻ ውስጥ አብርሃም ሚስቱን ሳራን ቀበረ። እርሻውና በእርሱ ያለው ዋሻው በኬጢ ልጆች ዘንድ ለአብርሃም የመቃብር ርስት ሆኖ ጸና። ዘፍጥረት ምዕራፍ 23 ከቁጥር 16 እስከ 20፣ አብርሃም ሚስቱን የቀበረባት ምድር በአተ ካእበት ባለድርብ እርሻ እንደሆነች ኦሪት ነግራናለች። የኦሪት ሕግ ሁሉ ትምህጣ ዘንድ ላለችው ተስፋ የኪዳን ቀጠሮ ናት። ይህች ባለድርብ እርሻ ሀብተ መንፈስ ቅዱስን ደራርባ የለበሰች ስርጉት፣ በቅድስና ንጽሕት፣ በድንግልና ጸጋን የተሞላች የአብርሃም የተስፋው ርስት ኪዳነ ምሕረት ናት። ባለድርብ እርሻ መባሏም እናትነትን ከድንግልና አስተባብራ አስተካክላ ይዛ የተገኘች እርሷ ናትና ይህች እርሻ የአብርሃም ርስቱ እንደሆነች በአተ ከአበት ማርያምን የአብርሃም የመስቀል ስር የሃይማኖት ርስቱ ናት። አብርሃም በሳራ መቃብር ምክንያት እርስት ጸናለት። በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት መቤታችን ምክንያተ ድህነትም ርስተ መንግሥተ ሰማያት ለአብርሃም ተሰጠች። አብርሃምንና በመከራ ኑረው እርሱ ከገባበት ርስት በትዕግሥት የገቡትን የሃይማኖት ልጆች ቅዱስ ያሬድ እንዲያመሰግናቸዋል። በተስፋ እምኑ ሃላፊተ መነኑ መድኃኒተ ዴገኑ አብርሃም ወዘርኡ ከመነኪር ፈለሱ ፈድፋደ ተወደሱ ሃገሮሙ ዘሐሰሱ በትዕግስቶሙ ወረሱ። ተስፋቸውን አመኑ ሃላፊት ርስታቸውን ትተው መድኃኒትን ክርስቶስ በተስፋ ተከተሉ አብርሃምና ልጆቹ እንደ መጻተኛ ተንከራተቱ በትዕግሥታቸው ርስታቸው ገነት መንግሥተ ሰማያትን ወርሰዋልና። ስለዚህ ቡሩካኑ ለአቦ የተባለው ተመሰገኑ። ቅዱስ ያሬድ ድጓዛ አበው በዚያች መቃብር ምክንያት በዙሪያው ያሉት ሁሉ የአብርሃም ርስት ሆኑ። በእግዝእትነ ማርያም ምክንያትም እንዲሁ ልጅነትም፣ ቁርባንም፣ መንግሥተ ሰማያትም ቤተ ክርስቲያንም ተሰጠን። ያቺ መቃብር የአብርሃምንና የልጆቹ ርስት እንደሆነች በውስጥ በአፋ ንጽሕት የምትሆን ኪዳነ ምሕረት ለአብርሃም የሃይማኖት ልጆች ሁሉ ርስታችን ናት በነቢያት ዘንድ ትንቢት፣ በሐዋርያት ዘንድ ስብከት፣ በሰማዕታት ዘንድ እናት፣ በባሕታውያን ዘንድ ርግብ፣ በመነኮሳት ዘንድ ትምክህት፣ በካህናት ዘንድ ማዕጠንተ ወርቅ፣ በመላእክት ዘንድ እህት፣ በወራዙት ዘንድ ሐመር ሆና ትገኛለችና የአብርሃም የሃይማኖት ልጆች ስለሆንን ለማህበረ ክርስቶስ ሁሉ ርስት ናት ይህንን ይዞ አባ ህርያቆስ በቅዳሴው በሃበ ኩሎ መካን ርስት አንቲ በሁሉም ዘንድ አቺ ርስት ነሽ ብሎ አመስግኗታል ሊቀ ማኅሌት ቅዱስ ያሬድ ደግሞ ከዚህ ውሃያ ይዞ እግዝእትየ ለአብርሃም ገራሃቱ እመቤቴ ሆይ፣ የአብርሃም እርሻ አንችንሽ እያለ ታጥቁ በጥዑም ዜማ ይዘምርላታል። የአብርሃም የስሙ ኪዳን የተስፋው ሀብለ ምሕረት ኪዳነ ምሕረት እመቤታችን ማርያም ከመስቀሉ ስር እነኋት። አባ ጊዮርጊስ ሰዓታት ንኢ የሚያደርስ ቢሆን የሰውን ድካሙን ታውቃለና፣ ቸር ሰው ወዳጆቼ የፍጥረቱ ልጅ። የዛሬው አሐቲ ድንግል ትረካ ይህን ይመስል ነበር። እስከ ፍጻሜ ድረስ አብራችሁ ስለቆያችሁ እናመሰግናለን። ይህ ስራ ለብዙዎች ዳረሰ ዘንድ ላይክ እና ሰብስክራይብ ያደረጋችሁ ከጎናችሁ እናመሰግናለን።